በዚህ ምሽት ቃል አወጣው። ብዙዎች ላይ ከተነገረ ክፉ ነገር በኢየሱስ ስም ማምለጥና መሻገር ሆነ።

አሳብዳለሁ ማለት ነው። ይመራቺሳ አሁን አያቸው አንዷም ቅድሟም ብላቴኗም ለማሳበር ነው የሚለው። ጠላት እናንተ ላይ ያሰበው ሀሳብ እና ምኞቱ ከእግራችሁ በታች ወደቀ ወደቀ ወደቀ። እስቲ ያን ሰው ቆሞ ወደቀ ይበል። የሟርተኞች ሟርት፣ የረጋሚዎች እርክማን፣ የደብተራ ስራ ሥራችሁ ላይ ተሰራ፣ ጤናችሁ ላይ ተሠራ። ይህ መንፈስ ሲወጣ እንደወደቀ መኖ እንደ ባላችሁበት ቁሙና ዳግም ከውስጧል አትመለስ። ሁለት ጊዜ ጩና ወደ ጥልቅ ሂድ፣ የመጨረሻ ሂድ፣ በኢየሱስ ክርስቶስ ስም ለዘላለም። እስቲ ወደቀ በሉ፣ ድገሙ አሁን። አሜን። ወድቋል በኢየሱስ። አስነሳት አስነሳት። ተነሺ ተነሺ። ግለጪ ዓይንሽን ግለጪ። ማይኩንቶን። ስምሽ ማን ነው? ፋኖስ። ጨጓራሽ ማህጸኒት ሰላም አይደለም። ልቀቃት። እናትናት እናቴ ነች። አስተኛት ና ትችላለች፣ አማርኛ አማርኛ። እሱ አችልም አትችልም። እናቴ ነች አስመሳት። ታገስ። እሱ ላይ አድርግ፣ ችግር የለም። አንተ ማይክን እሱ ላይ አድርግ። እኔ ወደዚህ ፋኖስ፣ እዚህ ጋር ቁሚ፣ ቀጥ ብለሽ ንገረኝ። እኔ ነኝ ይዣቸው የመጣሁት። ፋዘርም አለ እዚህ። ኮንትራት እየተማርኩ ቤት ይዤ እየተማርኩ ነበረ። ለሶስት ቀን ለመንኩኝ ቤቱ ማለት ነው። እነሱ እሷ ጋና ፋዘር ጋር ያለው ስፒሪት እንደሚያቃቃለው የሆነ መንፈስ እንዳለ ይኸው። አባቴ ኦርቶዶክስ ነው እና አባቷ እሷ ምንድን ነው ሃይማኖቷ? እሷ ፕሮቴስታንት ነች፣ አባቴ ደግሞ ኦርቶዶክስ ነ ፋኖስ፣ አንድ የሆነ ጸሎት አስጸልያታለሁ። ጥራት ፋኖስ፣ ጌታ ኢየሱስ ደርሶልሻል በላ። ማጌና ታጌ እኔ ሁለት እጅችን ከፍ አድርጌታ አንጋላ ሚንጣይ ማኬስ ተረጋጊ በላት። ነይ ነይ ወደዚህ ከባይ ዳሞ እጅሽን ከፍ አድርጊ። አንጋይ ማቴስ ካሽ ተባረኩ። ዛሬ ጌታን ይቀበላሉ። አሜን፣ ሀሌሉያ። ና እኔ የምጸልይ አማርኛ ይችላሉ አይችሉም? ኦሮምኛ ትችላለች? ኦሮምኛ ነው እንዴ? ቅድም ኮ ጉጂ ስለሆነ ጉጂኛ ነው የምታወራው። ነጋዳ ነጋዳ ነጋዳ

ነ ጨጓራ ንንለች ማታ ራሱ ምግብ እየበላን እኔ እራሴ ጠዋት እያወራሁት ነበረ። ከዛም የምትናገረው ነገር ከኔ ጋር ሚሳሰርች ነበረ። እየበላን የሆነ እንትን ያረጋታል። ከዛ እኔ ይህን ነገር እየተጠራጠርኩ ነው፣ የሆነ የእብደት መንፈስ አለ ነው ያልኩት። ዘ እየመጣ እየሰማኝ ነው የሆነ የእብደት መንፈስ ማ አለ። እግዚአብሔር ይፈታዋል ብዬ ነው። ኢየሱስ ጌታ ነው። አሜን። እነሱን ወደፊት እየላኩ ነው። እነሱን እዚህ አስቀምጥና እኔ ፋዘር ስለማይመጣ ሃይማኖቱም ሌላ ስለሆነ በቃ ለነሱ ብዬ ሶስት ቀን ቤቱን እየተከራዩት ለምኛቸው ነው በቃ እዚህ ቤት እንዲቆዩ ለሶስት ቀን ብዬ ለምኝ። ኦኬ። ለዚህ ፕሮግራም ብለን የመጣው ለዚህ ፕሮግራም ብዬ ነው ለሶስት ቀን ቤቱን የተከራዩት ቤት ነበረ። እኔ ለእረፍት ተጃለሁ፣ ነገር ግን እነሱ ላይ የሆነ ስፕሪት አውቃለሁ። ለዚህ መፈታት አለባቸው ብዬ ቤቱን ለአንድ ወር ከፈልኩኝ። ወር አለፈ፣ የሐምሌ ማለት ነው ነሐሴ መጣ። ሶስት ቀን አልፏል። ሶስት ቀን እባካችሁ ፋዘር እና ማዘር እዚህ የሆነ ጸበል ስለሚገቡ እባካችሁ ተባበሯቸው ምናምን ብዬ ነው። ከልቡ ነው የተነካ። እሺ ከየት ነው የመጡት? እነሱ ከጉጂ ከወናጎ ነው። እዚህ ወናጎ የሚባልበት አለ፣ መኮኒሳ ቀበሌ ነው። 1617 ኪሎ ሜትር ነው። ከዛ ነው የመጡት። ከዛ እነሱ ፋዘር ባይ ዘ ወይ ማታ እየጸለየ ነበረ። በቃ እኔ አቅቶኛል፣ በቃ እኔ ላይ ስራት በስጠዋል። እሷም እንደዚህ እያለች ነበር፣ በቃ ፍታኝ ፍታኝ ፍታኝ እላል ጠዋት ደግሞ የሆነ መጽሐፍ አለ እንትን ቅድስተ ማርያም የሚለው መጽሐፍ፣ እሱን ሲያነብ በጣም እየተናደድኩኝ ነበር። በቃ እግዚአብሔር ዛሬ የሱ ነገር ይፈታል ይፈታል ነው ያልኩት። እግዚአብሔር አየ ተመለከተ። ሃሌሉያ አሌሉያ። እኔ ራሴ እኔ ራሴ እዚህ እንዳልመጣ አሁን ምሳ ሰርቼ ምናምን በልተን እነሱን ነው ወደፊት ሸኘኋቸው። አመመኝ ተኝቼ ሲያመኝ፣ ከዛ እነሱ ላይ አልነገርኩኝ። በቃ መቆም አቃተኝና ታማሚዎች የሚተኙበት ዱንካን ውስጥ ገባውኝና፣ ከዛ ውሃ እየተጸለየ ነበር። ቶሎ ሮጬ ውሃ ገዛውኝና ውሃው ላይ እንትን ብዬ በቃ ውሃውን ሲጠጣ በቃ አላበኝ። ከዛ አላበኝና ራሴን ቼክ ሳደርግ ራስ ምታት ነበረ፣ ወገቤን፣ እግሬን ምናምን ያመኛል። ከዛ ቼክ ሳደርግ ምንም የለም። ሃሌሉያ! ይችላል ኢየሱስ፣ አሜን። ሄዳችሁም ይህንን ውሃ ስታጠቱ ራሱን የታመመ ብቻ አይደለም፣ ሽባ ሰው ይነሳል። አሜን። በጨለማ ውስጥ ያለ ነፃ ይወጣል። አሜን። ምን ተሰማ? አዎ፣ ደስታ ነው። ደስ ብያለሁ፣ ደስ ብያለሁ። ብዙ ችግር ያየው ሰው ነኝ። ብዙ ችግር ያየው ሰው ነው በሷ ዛሬ ልቦትን ለኢየሱስ ይሰጣሉ። ዋው ያድናል። እነሱ ኦርቶዶክስ ነበር ሁሉም። ተናድጄ አክስቴ ቤት ወጣውኝ። ወጥቼ ጌታን ተቀበልኩ። ከዛ ለፋዘር ሁሌ ያወራለሁ። ከዛ የእናንተ ፋዘር አይቻልም፣ በቃ ከባድ ሰው ነው በአክራሪ ነው ምናምን ስሉ እግዚአብሔር እቀናለሁ፣ እላለሁ እግዚአብሔር እቀናለሁ፣ ወርሰዋለሁ። እሷን ወረስኳት። ሃሌሉያ! ኢየሱስ ጌታ ነው። አንድ ሰው ይቆምና ከኔ ጋር ያለው ይበልጥ ከነርሱ ጋር ካለው ይበልጣል፣ ይበልጣል። ሃሌሉያ! አሜን! ሃሌሉያ! ትወርሳላችሁ እንጂ አትወረሱ። አሜን! ትበዛላችሁ እንጂ አታንሱ። ትሰፋላችሁ እንጂ አታንሶ። ሆነ ሆነ ሆነ። ሃሌሉያ። ምን ተሰማህ? ደስታ ተሰማህ? ሁለት እጆትን ከፍ አድርጉ። ከኔ ጋ ይጸለያሉ። ጌታ ኢየሱስ ይበሎ። ጌታ ኢየሱስን አንተን እንደ ግል አዳኜ እቀበላለሁ እቀበላለሁ ስለ እኔ ኃጢአት፣ ስለ ኃጢአት እንደ ሞትክ እንደ ሞትክ በሦስተኛውም ቀን በሦስተኛው ቀን ከሙታን እንደተነሳ ከሙታን እንደተነሳ በልቤ አምናለሁ በልቤ አምናለሁ፣ ባንደበቴ መሰክራለሁ ባንደበቴ መሰክራለሁ፣ ስለ ተቀበልከኝ ስለ ተቀበልከኝ፣ ልጅ ስላደረከኝ ልጅ አመስግናለሁ አመስግናለሁ። ይመስገን። በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናል። አባቴ የሚደሰትበትን እኔም እደሰታለሁ የሚል ሰው ቆሞ፣ እልልታ ጭብጨባ አለ። ኢየሱስ ዘና ብያለ ዘና ብያለ ባንተ በንተ ክብር ስላየ

ዛሬ ጌታ ነጻ ወጥተሃል፣ ደስ ብሎሃል። ልጸልይ። በሮች ይከፈቱ። ለዘላለም ነጻ ወጥተሻል። መቃ ኢየሱስ ስም ቢል ሰባት ጌታ፣ በሽታ ወደ አንተ ላይ መጣ፣ ክፉ ነገር ወደ አንተ ላይ ቀርብ፣ ያሰብከው ሁሉ ሊሳካ፣ ሃሌሉያ።